በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኒ ያለምን የሞቱንና የመከራውን ነገር የሚናገር በዕለተ ዓርብ የሚነበብ ወይም የሚጸለይ ድርሳን ነው። ጲላቶስም ይህን ነገር ሰምቶ ጌታችን ኢየሱስን ወደ ውጪ አወጣው። በዕብራይስጥ ንጥፍ ድንጋይ በሚሉት ሌቶስትራ በሚባል ቦታ በወንበር ላይ ተቀመጠ። ስድስት ሰዓት ሆኖ ነበርና ፋሲካቸው አለፈባቸው። ጲላቶስም አይሁድን፣ ንጉሳችሁ እነሆ አላቸው። ሰቅለ በሞት አርቅልን ብለው ጮኹ። ጲላቶስም ንጉሳችሁን ልስቀለውን? አላቸው። የካህናት አለቆችን መልሰው እኛስ ያለ ቄሳር ንጉሥ የለንም አሉት። ጌታችን ኢየሱስን ስቀሉት ብሎ ሰጣቸውና ጌታችን ኢየሱስን ተከብለው ይዘው ሄዱ። ከዚህ በኋላ ያለበሱትን ነጩን ሐርና ቀዩን ሐር ገፈው ልብሱንም አለበሱት። ቁመቱ 17 ክንድ የሚሆን የሚሰቀልበትን እንጨት አሸከመው ሊሰቅሉት ወሰዱት። ሲወስዱትም የቀራኒው ሰው ስምዖን ከዱር ሲገባ አገኙት። ጌታችን ኢየሱስንም ይከተለው ዘንድ መስቀሉን አሸከሙት። የጦር መሳሪያ ይዘው የተከተሉትም ጭፍሮች 580 ናቸው። ከእነሱ ጋር የተባበሩ ሌሎችም ሰዎች 230 ናቸው። ሴቶችም ተከትለው ያለቅሱለት ነበረ። ጌታችን ኢየሱስም ተመልሶ አይቶ የእስራኤል ልጆች ለእኔ አታልቅሱ፣ ለራሳችሁ ለልጆቻችሁም አልቅሱ እንጂ አላቸው። መካን የሆኑ ሴቶች፣ ያልወለደችም ማሕፀን፣ ያላጠቡም ጡቶች ንዑዳን ክቡራን ናቸው የሚሉበት ወራት ይመጣልና፣ የዚያን ጊዜ ተራራው ተንዶ በተጫነን፣ ምድሩ ተከፍቶ በዋጥን ትላላችሁ። በዚህ በርጥ እንጨት እንዲህ ያደረጉ ደረቅ ቢያገኙ እንዴት በሆኑ ከእሱም ጋር ይሰቅሏቸው ዘንድ ክፉ ሥራ ይሠሩ የነበሩ ሁለት ወንበዴዎች ወሰዱ። ጌታችን ኢየሱስም የመስቀሉን እንጨት በመሸከም ደክሞ ወዛ፣ ትከሻውም ሊሰበር ደረሰ። የሚፈገመገሙትን የሚደግፍ የወደቁትን የሚያነሳ እሱ ሲሆን መስቀሉን እንደተሸከመ በጎዳና ላይ አምስት ጊዜ ወደቀ። በወደቀም ጊዜ የዘንባባ ገመድ በአንገቱ አግብተው ሶስት ኃይለኞች ጎተቱት። ወደ ሰርጎ የተጠሩትን ሰዎች በመታረዱ ደስ የሚያሰኝ የላም ፍሪዳ ነውና ለመሰቀልም ፈጥኖ ይሄድ ዘንድ እስከሚሰቀልበት ቦታ ድረስ በበትር እየመቱ እየገፉ ወሰዱት። በጎዳና የዘገየ እንደሆን ልጆቹን ስላዳንለት ጲላጦስ መጥቶ ከመስቀል ያድነዋል ብለው እያዳፉ ወሰዱት። ቀራንዮውም በደረሱ ጊዜ ደረት የሚሰነጥቅ ግሮሮ የሚያነካ የዝሆን ሐሞትና ከርቤ የተቀላቀለበት ጠጅ ጌታችን ኢየሱስን አጠጡት። እሱም ጥቂት ቀምሶ ተወው። እንደ ወንበዶች ጥሩ ጠጅ አላጠጡትም። ጠጅ ያጠጣ ነው እንደሆነ ከስካሩ የተነሳ የችንካሩ መከራ አይሰማውም ተሰቅሎም ጻር ሳያገኘው ይሞታልና አሉ እንጂ። አይሁድም ጌታችን ኢየሱስን ከመስቀሉ ላይ ወጥቶ እንዲያህልም በተረፈ ጭንካር ላይ በጀርባው አስተኙት። ይኸውም ጭንካር በደረቱ ዘልቆ ወጣ። ደረቱንም ከመስቀሉ ጋር በአንድ ጭንካር በጀርባው እስኪወጣ ጨነከሩት። መላእክት ግን በደረቱና በጀርባው የፈሰሰውን ደም በእሳት ጽዋ ተቀበሉት ጌታችን ኢየሱስም እጆቹ ከመስቀሉ ዳርቻ እስኪደርስ ድረስ እጆቹን በገመድ እየጎተቱ በሁለት ችንከር ቸነከሩት መላእክት ግን የእጆቹን ደም በእሳት ጽዋ ተቀበሉት የታመሙትን በእጆቹ ስላዳናቸው ፈንታ በእጆቹም ለምጻሞችን ስላዳናቸው ፈንታ የቦሮቹንም አይን በእጆቹ ስላዳናቸው ፈንታ በእጆቹም የሞቱትን ስላስነሳቸው ፈንታ ቸነከሩት። አንድ ሰው ወደ እሱ እየማለደ መጥቶ እጅ ነሳው ለመነውም። ልጄን ድዳ ደንቆሮ የሆነ ጋኔን ይዞታልና ይቅርበለኝ ይዘንልኝ ብሎ ማለደው። ዘውትር እየጣለው ፈጽሞ ያማዋል። ይልቁንም ከገደል ከእሳትና ከውሃይ ትለዋል። ወደ ደቀ መዛሙርት ሞሰድኩት ማዳን ተሳናቸው አለው። ጌታችን ኢየሱስም መልሶ ሃይማኖት የሌላት ክፉ ትውልድ፣ እስከ መቼ ድረስ ከእናንተ ጋር እኖራለሁ? እስከ መቼ ድረስ እታገሳቸዋለሁ? ብሎ ወደ እኔ አምጡት አላቸውና ወደ እሱ አመጡለት። ይህም ጋኔን ጌታችን ኢየሱስን ባየው ጊዜ ከምድር ጣለው፣ አማታው፣ አራገጠው፣ አሸናው። ጌታችን ኢየሱስም ሰው ሁሉ ሲሯሯጥ ባየ ጊዜ ይህን ጋኔን ተቆጣው ከሱ ትወጣ ዘንድ ዳግመኛም ወደሱ እንዳትመለስ አዛህለው አለው። ብዙ ጊዜም አስጨንቆ ሦስት ጊዜ ማማቶ ለቁት ሄደ። ብዙ ሰዎችም ሞተ እስኪሉ ድረስ እንደ በድንም ሆነ። ጌታችን ኢየሱስም በእጁ ይዞ አንስቶ አቆመው። አይሁድ ግን ጌታችን ኢየሱስን እጆቹን በሁለት ጭንካሮች ቸነከሩት። እውር የሆነ ሰው አምጥተው በእጁ ይዳስሰው ዘንድ ለመኑት። ጌታችን ኢየሱስም ይህንን እውር በእጁ ይዞ ከሰው ለይቶ አይኖቹን በምራቆ ቀብቶ ምን ታያለህ አለው። እሱም ሰው እንጨት መስሎ ሲመላለስ አለው አለው። ዳግመኛም ጌታችን ኢየሱስ አይኖቹን ዳስሰውና ብሩህ ሆኖ አየ። እቤቱ እስኪገባ ገባ ድረስ የዳዊት ልጅ ኢየሱስ ሲቀርበለን እያሉ በጎዳና የተከተሉት በጎዳና የተከተሉትን ሁለቱንም እውሮች አዳናቸው። በጎዳና ተቀምጠው የዳዊት ልጅ ኢየሱስ ይቀርበልን እያሉ የጮኹቱን ሁለቱን እውሮች አዳናቸው። ሌሎችንም እውሮች በእጁ ዳሰሳቸውና አዳናቸው። ጌታችን ኢየሱስም እንደ ሃይማኖታችሁ ይደረግላችሁ አላቸው። እንግዲህ የሆኑ አይኖቻቸው ድነው አዩ የምሾ የሆኑትንም አንካሶችንም ሰርቀ ወረሃ እያየ የሚጠላቸውን በሽተኞች ደዊ ጽናባቸውንም ጋንን የሚጠላቸውንም አጋንን ያደሩባቸውንም በእጁ እየዳሰሰ ናቸው። አይሁድ ግን ውር ያበራውን ድዌ የፈወሰውን ጌታ እጆቹም በሁለት ችንካር ቸነከሩት። ናይን በምትባለውም አገር የአንድ የድሃ ልጅ ወይም ቃሬዛ በድን አገኘ። ከእሷም ጋር ብዙ የሀገር ሰዎች ወይም ለቀስተኞች ነበሩ። ጌታችን ኢየሱስም ባያት ጊዜ አዘነላት። አታልቅሺም አላት። ቀርቦ በድኑን በእጁ ይዞ አንተ ብላቴና ተነሳለው። የሆም የሞተው ብላቴና ተነስቶ ተቀምጦ ተናገረ። ለእናቱም ሰጣት። አይሁድ ግን ሙት ያስነሳውን ርኅሩኅን እሱን ጌታን እጆቹን በሁለት ጭንካር ቸነከሩት። ጌታችን ኢየሱስም ከደቀ መዛሙርቱ ጋር ይህንን ሲነጋገር ኢያይሮስ የሚባል አንድ አገር ገዢ መጣ። ጌታችን ኢየሱስንም ባገኘው ጊዜ ይሰገደለት። አቤቱ ጌታዬ ልጄ ሞተችብኝ፣ ነገር ግን መተ እጅህን በላይ ዋጫ ነው ልጄም ትድንልኛለች ብሎ ማለደው። ጌታችን ኢየሱስም ተነስቶ ሄደ። ከደቀ መዛሙርቱም ጋር ብዙ ሰዎች ተከተሉት። ከሹሙም ቤት በደረሰ ጊዜ ብዙ ለቀስተኞች ሲያለቅሱ፣ ሲታወኩ አገኛቸው። ጌታችን ኢየሱስም ከዚህ ወግዱ አላቸውና፣ ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። ሕዝቡም እሳቁበት። ሰው ሁሉ ከወጣ በኋላ ገብቶ እጇን ይዞ ጣቢታ ተነሺ አላት። ተነሥታም ተመላለሰች። እናት አባቷንም የምትበላውንም ስጧት ብሎ አዘዛቸው። ከእስራኤልም ወገን የሚሆን አንድ ሙት በአንድ ቀን አስነሳው። ሌሎችንም የሞቱትንም ሰዎች አስነሳቸው። በእጆቹ የተደረጉት ታምራቶች ብዙ ናቸው። አይሁድ ግን ይህን ሁሉ ታምራት አድራጊውን እጆቹን በሁለት ችንካር የቸነከሩት እግሮቹንም በአንድ ጭንካር አንዱን ከአንዱ ጋር አንድ አድርገው ቸነከሩት። መላእክትም የእግሮቹን ደም በሳጽዋ ተቀበሉት። በቤተ መቅደስና በየአዳራሾች ስለ ተመላለሱ ፈንታ ከዳን እስከ ቤርሳቤ ባይሁድ ሀገሮች ስለ ተመላለሱ ፈንታ ማይበሉ እስከ ሰማይ ድረስ የሚወጣ የሚጮህ ጥልቁንም ባሕር በመርከብና ያለ መርከብ ስለ ሄዱ ፈንታ በየብስ እንደሚሄድ ሰው ባዟሪ ባሕር ላይ እውነት ስለ ሄዱ ፈንታ በአይሁድ አገሮች ሁሉ ፈጽሞ የጠፉትን በጎች ለመፈለግ በዮሮ ሦስት ዓመት ስለ ዞረ ፈንታ ቸነከሩት። መከራም ቢያጸኑበት አልተቀየማቸውም። እውነትን ለሚፈርድ ቸርነትን መለሰ እንጂ በመቸንከሩም የሞት ሽንካርን አጠፋለን። ሔዋን በእግሮቿ ወደ ጸበለስ ስለተመላለሰች እጆቹንና እግሮቹን በመቸንከር ከፍሏልና በእጆቿም የበለስን ፍሬ ስለቆረጠች ፈንታ በእውነት እግዚአብሔር ቃል በሥጋው ከመስቀል እንጨት ጋር ተቸነከረ። ጌታችን ኢየሱስንም በእንጨት መስቀል ላይ ሰቀሉት። ፊቱን ወደ ምሥራቅ፣ ቀኝ እጁን ወደ ደቡብ ግራ እጁን ወደ ሰሜን አድርገው በዚያ ሰቀሉት። የእግዚአብሔርን ሥጋ በሰቀሉ ጊዜ ሥጋን የተዋሃደ ቃልንም ሰቀሉት። በሥጋና በቃል መካከል ምንም ምንም መለያየት የለም። ከእሱም ጋር ሁለቱን ወንበዴዎች አንዱን በቀኙ፣ አንዱን በግራው በመካከላቸው ጌታችን ኢየሱስን አድርገው ሰቀሉ። ሕዝቡም እሱም እንደነሱ ወንበዴ ነው ይሉት ዘንድ ሰቀሉት። እሱ ግን ወዶ ከወንበዴዎች ጋር በእንጨት መስቀል ላይ ተሰቀለ። ሎላል መላእክት ፈርተው በፊቱ ራሳቸውን የሚያዋርዱለት እሱ በሚሰቅሉት ፊት መከራ ለመቀበል ራሱን አዋረደ። በካህሊነቱ ሰማይና ምድርን ያጸና ከግርማውም የተነሳ ሰማያትና ምድር የሚንቀጠቀጡለትን እሱን ደካማ እንጨት ተሸከመው። እሱ ግን ከአብ ከመንፈስ ቅዱስ ያስታርቀን ዘንድ ከሰማይ ዝቅ ብሎ ከምድርም ከፍ ብሎ በእንጨት ላይ ተሰቀለ። ኀጢአትን ያጠፋ ዘንድ በእንጨት ላይ ተሰቀለ። እሱም ስለ እኛ በሥጋው በእንጨት መስቀል ተሰቀለ። ከኀጢአታችንም ይለየን ዘንድ በቸርነቱ ያድነን ዘንድ ተሰቀለ። እሱ ግን ሰማይን ይቀድስ ዘንድ በእንጨት መስቀል ላይ ተሰቀለ። ባየር ያለው አጋንንትንም ያዋርዳቸው ዘንድ ሙሴ አርዌ ብርትን በገዳም እንደ ሰቀለው እሱም በእንጨት ላይ ተሰቀለ። በእሱ ያመነ ሁሉ ይድናል እንጂ እንዳይጎዳ የክብር ባለቤት እሱ ግን ስለ እኛ በእንጨት ላይ ተሰቀለ። አውቀውስ ቢሆን የክብር ባለቤት ጌታን ባልሰቀሉትም ነበረ። ሰማይ ዙፋኑ ምድርም በእግሮቹ የተረገጠች ስትሆን ስለኛ በእንጨት ተሰቀለ። እሱ ግን ተጠብቆለት ስላለ ስለ ደስታው ምዕመናን ደህንነት የመስቀልን መከራንኮ አቃሎ ተቀበለ። አፍረትንም ናቃት። ለተሰቀለ ለሱ የማይሰግድ ቢኖር የተለየ የተወገዘ ይሁን። እሱ ግን ስለ ዓለሙ ደህንነት በማይዘነ ምድር ወደ ላይ ወደ ታች ወደ ግራ ወደ ቀኝ ሆኖ እንደ መጋረጃ በእንጨት ላይ ተሰቀለ። እኛን ከጻድቃን ጋር አንድ ያደርገን ዘንድ እሱ ከበደለኞች ጋር ተቆጠረ። ጲላጦስና አይሁድም በደሉን የሚናገር መጽሐፍ ከራሱ በላይ ጽፈው አኖሩ። ጽሕፈቱም ይህ የናዝሬቱ ሰው ኢየሱስ የአይሁድ ንጉሥ ነው የሚል ነው። ይህችንም መጽሐፍ ከአይሁድ ወገን ያነበቧት ብዙ ናቸው። ጌታችን ኢየሱስን የሰቀሉበት ቦታ ለሀገር አቅራቢያ ነው። ጽሕፈቱም በጽርዕና በሮማይስጥ በብራይስጥም ነው። የካህናቱም አለቆች ጲላጦስን እኔ የአይሁድ ንጉሥ ነኝ ይላል ብለ ጻፍ እንጂ የአይሁድ ንጉሥ ነው ብላ ትጻፍ አሉት። ጲላጦስም መልሶ እኔ የጻፍኩትን ጽፍ ያለው የሆን ጲላጦስ ጽፎ ከራሱ በላይ ያኖረው በደሉን የሚናገር መጽሐፍ ሁልጊዜያ ጊዜ ያጋነንት የጻፉትን የሄዳችንን መጽሐፍ ያጠፋልን ዘንድ ነው። በጎዳና የሚሄዱ ሁሉ ራሳቸውን እየነቀነቁ ጌታችን ኢየሱስን ሰደቡት። ቤተ መቅደስን አፍርሼ በሦስተኛው ቀን ስራዋለሁ የምትል ሆይ እግዚአብሔር ልጅ ከሆንክ ራስህን አድን እስኪ ከመስቀልህም ውረድ እያሉ። እንደዚህም ጸሐፍትና የካህናት አለቆች ሌላውንም ያድናል ራሱን ለማዳን ግን አይችልም እያሉ ይዘብቱበት ነበረ። የእስራኤል ንጉሥ ክርስቶስ ከሆነ እነሆ አሁን ከመስቀሉ ይውረድ፣ አይተን እንመንበት አሉ። እሱ ግን በካህሊነቱና በስልጣኑ እንደሱ እንደተገዳደሩት ከመስቀሉ ይወርድ ዘንድ በቻለ ነበረ ነገር ግን አዳምን በሞቴ ያድንሃለሁ ብሎ የነገረው ቃል አይታበልምና፣ ስለዚህ ከመስቀሉ አልወረደም። ዳግመኛም በእግዚአብሔር ከታመነ እነሆ የወደው እንደሆነ አሁን ያድነው፣ እግዚአብሔር ልጅ ነኝ ይላልና። ከእሱም ጋር የተሰቀሉት እያሽሟተቱት ነበረ። አይሁድም በማነጻጸር ይህ በመካከል የተሰቀለው ንጉሥ ነው እያሉ ተተካቀሱበት። እነዚህ በግራው በቀኙ የተሰቀሉት ሹማምንቶቹ ናቸው። እነሱ እንደዚህ ሲሰድቡት፣ እሱ ግን በኃጢአት ሳሉ እንዳይሞቱ ስለ እነሱ ለመንላቸው። ጌታችን ኢየሱስም አባቴ ያለ ዕውቀት ይሠሩታልና ይቅር በላቸው አለ። በዚህም ልመናው ንስሐ የሚገቡበት አርባ ዘመን ተሰጣቸው። እነሱ ግን ንስሐ አልገቡም፤ የገቡም አሉ። ከእርሱም ጋር የተሰቀለው አንዱ ወንበዴ ክርስቶስ ከሆንክስ እኛንም ራስንም አድን ብሎ ሰደበው። ሁለተኛውም ወንበዴ እየገሰጸው በእንደዚህ ያለ ፍርድ ተፈርዶብን ሳለን እግዚአብሔርን አትፈራውም? ምን ብሎ መለሰለት፣ ለእኛስ በሚገባ ተፈርዶብናል፣ እንደ ሥራችንም ተቀብለናል። ይህ ሰው ግን ምንም ምንም ክፉ ሥራ የሠራው የለም። ይህም በተናገረ ጊዜ ዐይኖቹ ተገልጸውለት ጌታችን ኢየሱስን በጌትነቱ ዙፋን ተቀምጦ አየ፣ መላእክትም ዙሪያውን ቁመው አየ። አቤቱ በጌትነትህ በመጣ ጊዜ አስበኝ አለው። ዛሬ አስበኝ አላለውም። አጣንን የሚቀበል ንስሐ የገቡትን የሚወድ ጌታችን ግን መቸርነቱ ብዛት ዛሬ ከእኔ ጋራ በገነት እንድትኖር በእውነት እነግርሃለሁ አለው። ጌታችን ኢየሱስም ከሰቀሉት በኋላ ልብሱን ወስደው እያንዳንዱ ጭፍራ ለአራት ተከፈሉት። ስረ ወጽ የምትሆን ቀሚሱን ግን እጣ ተጣጥለን ለደረሰው የደረሰው እንጂ አንቁርጠው አንቅደደው ተባባሉ። ልብሴን ለራሳቸው ተካፈሉት፣ በቀሚሴም ላይ እጣ ተጣጣሉ ብሎ መጽሐፍ የተናገረው ይደርስ ይፈጸም ዘንድ ጭፍሮቹም እንደዚህ አደረጉ። የጌታችን የኢየሱስ እናቱ እመቤታችንም ከእህቷ ከቀለዮጳ ልጅ ከማርያምና ከመግደላዊት ማርያም ከመስቀሉ አጠገብ ቆማ ወድ በሚያቃጥል አንጀት በሚቆራረጥ በጽኑ ሐዘን እየጮኸች ታለቅስ ነበረ። ከመስቀሉ ስርም ወደቀች፣ ለመሞትም ደረሰች። ሰባቱም የመላእክት አለቆች መጥተው አረጋጓት፣ አጽናኗት። እሷ ግን ለቅሶ መተውና መጽናናትንም አልቻለችም። አባቷ ዳዊትም እሳት በሆነ ፈረስ ተቀምጦ መጥቶ አጽናናት። እሷ ግን ለቅሶ መተውን መጽናናትንም ቢያለች ጌታችን ኢየሱስም እናቱንና የሚወደውን ደቀ መዝሙሩን ወይም ዮሐንስን ቁመው ባያቸው ጊዜ እናቱን እነሆ ልጅሽ አላት። ደቀ መዝሙሩንም እነሆ እናትህ አለው። ይህም ደቀ መዝሙር የደሙን መፍሰስ የጎኑን መወጋት የልጇዋን ሞት ባየች ጊዜ ከሐዘን ጽናት የተነሳ እንዳትሞት ከዚያን ቀን ጀምሮ ወስዶ ከቤቱ አኖራት። እቤትም ከገባች በኋላ መጽናናትን ልቅሶ መተውንም ቢያለች እስከ ሶስት ቀንም ድረስ እህልዋ አልቀመሰችም። ጌቶቼ አብ፣ መንፈስ ቅዱስ ሆይ አደራላችኋለሁ። እመቤቴ ማርያም አንቺንም መማልደሻለሁ። ቃል ኪዳን ግቢልኝ ልሻለሁ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሸዋ ክሌል ተቀዳጅቶ በመሰቀሉ በሞቱም ወደ ሲውል በመውረዱ መቶር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኀጢአቴን ሁሉ ይቅርቱልኝ ዘንድ ከኀጢአቴን ፍርዳት አድኑኝ ዘንድ ለዘላለሙ አሜን። አንደኛ የአርብ ታምር በወንጌል እንደ ተነገረ ጌታችን ኢየሱስ ክርስቶስ በእጆቹ ያደረገው ታምር ይሄ ነው። ጌታችን ኢየሱስ ከተራራው ሲወርድ ብዙ ሰዎች ተከተሉት። አንድ ለምጻም ሰው መጥቶ እየሰገደ ማለደው፣ አቤቱ ጌታዬ ከወደድክስ እኔን ማዳን ይቻላል አለው። ጌታችን ኢየሱስም እጁን ዘርግቶ ዳሰሰው ልትድነም ወዳለው ዋለውና ከለምጹ ዳነ። ለምጻሞቹንም ሁሉ አዳናቸው። አይሁድ ግን እሱን እጆቹን በሁለት ጭንካር ቸነከሩት። የጴጥሮስንም አማት ጌታችን ኢየሱስ በእጆቹ ዳሰሳት ከሆድ መሟም አዳናት። ተነሥታም ተከተለቻቸው። ድዳ ደንቆሮም የሆነ ሰው አምጥተው ጌታችን ኢየሱስን በእጁ የዳሰሰው ዘንድ ማለዶት ከሰው ዘንድ ለይቶ በእጁ ጆሮውንም ዳሰሰው፣ ምራቁንም በላዩ ላይ ትፍ ብሎ አንደበቱን ዳሰሰው። ወደ ሰማይም ተመልክቶ አባቱን የወፍታሄ እያለም አለደ። ያንጊዜ አንደበቱ ቀንቶ ተናገረ። ጆሮውንም በእጁ ዳሰሰውና ተከፍቶለት ሰማ። ብዙዎቹን እድዳ አደንቆሮ የሆኑትን በእጁ ዳሶ በቃሉ ተናግሮ በምራቁ ከብቶ አዳናቸው። ለንተና፣ ህይወት ነውና፣ አይሁድ ግን እሱን እጆቹን በሁለት ሽንካሮች ቸነከሩት። ሁለተኛ ታምር በልብሱ የተደረገው ታምር ይህ ነው። ግን ሴሬጥ በሚባል አገር በማለዱት ጊዜ ልብሱን እምዳሰው፣ ብዙ የሚሆኑ ህሙማን ድውያንን በልብሶቹ አዳናቸው። ከአስራ ሁለት ዘመን ጀምሮ ደም የሚፈሳስ ሴት ከወደዋላው መታ የጌታችን የኢየሱስን የልብሱን ጫፍ ዳሰሰችው። በልቦናዋ የልብሱንም ጫፍ የዳሰስኩ እንደሆነ ቀደው እድናለሁ ብላ አስባለችና፣ ጌታችን ኢየሱስም ዘወር ብሎ አይቶ ልጄ መኚ ሃይማኖትሽ አዳነሽ አላት። እሷም ያን ጊዜ ፈጥና ዳነች። አይሁድ ግን የጌታችን ኢየሱስን አጥንቶች በዘንግ ቆጠሯቸው። ሶስተኛ ታምር በዕለተ ዓርብ የተደረገው ታምር ይህ ነው። ፀሐይ ታታ፣ ጨረቃም ጨለመ። በከበረ ስቅለቱም ጊዜ ለአይሁድ እንዳያበሩ ከዋክብት ብርሃናቸውን ሰወሩ። ጨረቃም ምሉ ሳለ ብርሃኑን አላበራም፣ ፀሐይም ጨለመ። ከወንበዶቹ ጋር በእንጨት ላይ ተሰቅሎ እየተጨነቀ መከራ የሚከበል የፈጣሪያቸውን እርቃን እንዳያዩ ሁሉም ጨለማ ሆኖ ከስድስት ሰዓት እስከ ዘጠኝ ሰዓት ድረስ ዓለም ሁሉ ጨለማ ሆነ። ጌታችን ኢየሱስም ይህንን ያህል ታምራት በፊታቸው ሲያደርግ አይሁድ አላመኑበትም። የአርብ አርኬ በትርጓሚው የራስ ቅል ከሚባል እስከ ቀራኒዮ ድረስ ያለ ፍርድ መስቀልን ያሸክሙ ቅን የሆነ የሞት ፍርድን የተሸከምህ አርአያ አምሳል የሆንህ ክርስቶስ ሆይ ብዙ ኃጢአቴን ለማሰረይ አቤቱ ነፍሴ እንዳይሁር ነፍስ በለክሶ እንዳትኖር ጸጋተ ድረስ በበትርና በከዘራ እጅንም በማጠፍ በድካም ጊዜ በበትርና በከዘራ እጅንም በማጠፍ በድካም ጊዜ አይሁድ መጥቶ ከባድ መስቀል በመሸከም የደከምህ አቤቱ እንደ ዳይ አትፍረድብኝ። ወንድምም ዘመድም አንተ ነህና ከወይንና ከአሙት ጋር የተቀላቀለ መራራንና ከርቤን ያጠጡ የወንበዴዎች መጠጥ የወይን ጠጅን ያላጠጡ እንደ ዲያብሎስና እንዳለቆቹ አለቆቹ የታሰርሁ እንዳልሆን የጴጥሮስ አምላክ ፈታሪ ከኀጢአት ዘወትር ፍታኝ። ግንዲህ ዓለም ከመስቀል በተረፈ በብረት ላይ በተገረፈ ጀርባ ይሳቡ እጆቼን የተቸነከርክ ክርስቶስ ሆይ ዘወትር እታመንብሃለሁና ዮሐንስ አንድነታችንን እንደ ጻፈ ከአንተና ከአብ ጋር እንዳደርገኝ እግሮችህን አንዱን ከሁለተኛው ጋር እግሮችህን አንዱን ከሁለተኛው ጋር አጣክተው የቸነከሩ የልጆቹና የአዳም መድኃኒት እግሮችህን የተቸነከርህ ክርስቶስ ሆይ ወደ እኔ መጥተው ከመውደቅ በእጃቸው ያነሱኝ ዘንድ መላእክትን እዘዛቸው። ቀማኞች ከሆኑ ከነጥጦስ ጋር የተሰቀልህ አይሁድ በማይገባ ስድብ የሰደቡ መንገደኞች ልጆችም የሰደቡ ከሞት ጦር በመስቀል ሰውረኝ። በዚህ ጦር ገዢ አንተ ተወክተሃልና ስክለትህን የሚወድ አብ ኀጢአታቸውን ያቀል ዘንድ ለሰቀሉ ወገኖች የለመንህ በዕለተ ዓርብ የተሰዋ የወንጌላዊ ለሃም ክርስቶስ ሆይ ኮከብ ስጦታ እንደ ኮከብ ወጥቶ በተደነቀ ብርሃኑ ብዛት እኔን ባሪያህን ደስ ያሰኘኝ። ወታደሮች ልብስህን የገፈፉ የራስህንም ኩፌት ከበትርና ከጫማዎች ጋራ ስፌት ከሌላት ከምትጎናጽፋት ልብስህ ጋራ በእሳታዊ ድንጋይ ላይ ከመሰከል አድነኝ። በደለኛ በመስቀል ይሞታልና ማስታራቂ ሕግ ልጅሽ በመካከል ቆሞ ከሰማይ በታች ከምድር በላይም የሚተሰቀለ ሆኖ ባየሹ ጊዜ ያለቀሽ እመቤቴ ማርያም ሆይ፣ ከዘማ ጋር አንድ አካል ሆኛለሁና ይቅርታን አብዝተሽ ይቅርበኝ። በመስቀልና በችንካር መከራ የተቀበለ ሆነ ባዩ ጊዜ የሰማይ መላእክት ከቆመ መስቀል እግር በታች ተነጸፉ። የሥጋ መራቆትህንም ፈጽሞ ይሰውሩ ዘንድ የፀሐይ ሰሌዳ እስከ ሦስት ሰዓት ጨለመ። የጨረቃ ሰሌዳም ደም እስከሚሆን ድረስ ቀላ። ሁለቱ ቀማኞች አንድ ላይ ያሽሟተቱ። በቀኝ የተሰቀለ ቀማኛ ኋላ ግን በመንግሥትህ አስበኝ ብሎ በጸጸት ቃል ወደ አንተ ጮኸ ጌታ ኢየሱስ ክርስቶስ ሆይ ኃጢአቴን አሰርይልኝ በደሎቼንም አጥፋልኝ የኔ የባሪያ ጠላቶቼንና የጥንት ጠላቶቼን አስወግድልኝ አሜን